መስማታችን እጅግ ብዙ ዋጋ ከፍለናል። አሁንም እየከፈልን ነው። የዘላለም አምላክ የእስራኤል ሕዝቦች ጌታ ሆይ የሚገባቸውን ያደርጉ ዘንድ ዘመኑን የሚያውቁ ጥበበኞች የኢሳኮር ልጆች አለቆች ሁለት መቶ ነበሩ፣ ወንድሞቻቸውንም ሁሉ ይታዘዟቸው ነበር። አሁን ብዙ ነገር ያስተምረናል ይሄ ጥቅስ። ጌታ ሆይ ባለመስማት ካንተ ዘንድ ምሪትን ባለመቀበል እየከፈልን ያለው ዋጋ አለ። አሁን ግን ወደኋላ መመለስ አንፈልግም። የተጎዳነውን ተጎድተናል። የከፈልነውን ከፍለናል። እንደ ኑአሚን ብዙ ነገር አተናል። ኑአሚን ያለ ምሪት ወጥታ ያለ ፈቃድ ወጥታ ብዙ ነገሯን አታ ተመልሳለች። ዛሬም የኑአሚን ህይወት በሕይወታችን እየተደገመ ነው። አሁን ግን እንደ አብርሃም ምሪትን ተቀብለን መውጣት እንፈልጋለን። ብዙ እናተርፍ ዘንድ ለዘሮቻችን ለወገኖቻችን እንተርፍ ዘንድ። ዛሬ ግን እንደ አብርሃም ያንተን ምሪት ተከትለን መውጣት እንፈልጋለን። ጥበበኞች የሆኑ ወንድሞቻችን በጌታ የሆኑ ከጌታ መንፈስ ተቀብለው የሚነግሩንን ሰምተን መታዘዝ እንፈልጋለን። ከዚህ በኋላ ትርፋማ ሕይወት መኖር እንፈልጋለን። እርዳን ብለን በፊትህ ተደፍተናል። ብዙ የከሰረብን ነገር አለ፣ ያጣነው ነገር አለ፣ የተወሰደብን ነገር አለ፣ የተበዘበዝነው ነገር አለ። ጌታ ሆይ የእኛ መበዝበዝ ብዙዎችን በዝብዟል። የኛ ለማረፍ ብዙዎችን አቅበዝ ብዟል። በስምህ ተጠርተን ከጨለማ ወደሚደነቅ ብርሃን የተጠራን ህዝብ ሆነን ሳለ ነገር ግን ጌታው የብርሃን ልጆች ሆነን በፊትህ አልተመላለስንም። አሁን ግን በይቅርታ በፊት እንወድቃለን፣ በንስሃ በፊት እንወድቃለን። እስከ ዛሬ ያጠፋነውን ይቅር በለን። ከዚህ በኋላ ግን በምሪት አውጣል ወደ ቃል መልሰን ጌታ ሆይ ወደ ቃል መልሰን። ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። የታመነ ቃል ነው። ቃልን ባለመስማት ባለመመልከት በብዙ ተጎድተናል። አሁን ግን መልሰን፣ አሁን ግን ፈውሰን፣ አሁን ግን አድነን አንተ አምላካችን ነህና። ጌታ ሆይ እባክህን ስብራታችንን ጠግን፣ የተወሰደብንን ምርኮ መልስልን፣ ጌታ ሆይ ያጣነውን ስጠን። አሜን። እንማጠናለን አባት ሆይ በድለናል። እኔና ህዝቤ በድለናል። እኔና ህዝቤ ያሳዝነንሃል። በእውነት ይቅር በለን። አሜን ጌታ ሆይ ለእያንዳንዳችን የይቅርታ ልብ እንድትሰጠን፣ ለእያንዳንዳችን ጌታ ሆይ የተሰበረ ልብ እንድትሰጠን፣ ለእያንዳንዳችን የተዋረደ መንፈስ እንድትሰጠን ጌታ ሆይ እንማጸናለን። በእውነት እንለምናለን። በደላችን ብዙ ነው፣ ኃጢአታችን ብዙ ነው። የማይሰማኝ የማይሰማኝ ይጎዳል ብሏል። እውነት ነው የተጎዳ ነው ራሳችን ነን፣ ባለመስማታችን በብዙ በብዙ የከሰርነው እኛው ነን። አሁን ግን ልንሰማ እንፈልጋለን። አሁን ግን ልንመለስ እንፈልጋለን ወደ አንተ በትራችንን ልናነሳ እንፈልጋለን። የረሳነውን የጣልነውን ጌታ ሆይ ጥለን የሮጥነውን መለስ ብለን ማንሳት እንፈልጋለን። ግን ተመለስልን፣ ፊትህን መልስልን ጌታ ሆይ፣ ፊትህን መልስልን። የተጋረደብን ግርዶሹ ይቀደድልን፣ ማቃችን ይቀደድልን፣ ጨለማችን ይብራ ጌታ ሆይ። አለማስተዋላችን ወደ ማስተዋል ይመለስ። እውርነታችን፣ የብራሽባነታችን ይተርተር። አላዋቂነታችን ወደ አዋቂነት ይመለስ። ጌታ ሆይ እንማጸናለን፣ እንለምንሃለን በእውነት እውነተኛ ንስሐ እንድንገባ የማያዳግም እውነተኛ ንስሐ በአንዱ ጆሮ ሰምተን በአንዱ የሚያፈስ ሳይሆን ልባችን ልብ የሚለው ንስሐ አድርገባን ለምናለን ጌታ ሆይ በእውነት እንድትመልሰን እንድትፈውሰን፣ ምርኳችን እንዲመለስ በበረከት እንደገና እንድትቆመን ጌታ ሆይ ያጣነውን እንድትሰጠን የጠፋብን እንዲመጣልን እንዲገኝልን እንማጸናለን፣ እንለምናለን። ጌታ ሆይ ከአንተ ወደ ማን እንሄዳለን? ከአንተ ዘንድ የሕይወት ውሃ አለ፣ ከአንተ ዘንድ የሕይወት ምንጭ አለ። ወዴት፣ ወደ ማን እንሂድ? ጌታ ሆይ አትተወን። ወደ አንተ መርተናል። ወደ ሜዳ አትጣለን። ጌታ ሆይ በብዙ ያጠፋን የበደልን ብንሆንም ደም ከአጢአቱ ያነጻል ተብሎ እንደ ተጻፈ ደም ከበደላችን ከአጢአታችን ያነጻል። ገምነት እንድውጣ፣ ለምድር በረከት እንድውን፣ ከጨንቀው ላሉ እንድረስ፣ በጨለማ ላሉ እንድረስ፣ ታመው ላሉ እንድረስ፣ ታስረው ላሉ እንድረስ፣ በድቀው ላሉ እንድረስ። ጌታ ሆይ ከተጠያቂነት አውጣን፣ ከእዳነት አውጣን፣ ከማለዳነት አውጣን። ተኝተናል፣ ጌታ ሆይ ወየው በተባለች ምድር ላይ ተኝተናል። እባክህ አንቃጥ። እባክህ መንፈስ ይቀስቅሰን። ኃይል በድካማችን ይገለጥ። ጌታ ሆይ፣ ጌታ ሆይ አስበን። ትውልዳችንን አስብ፣ ቤተ ክርስቲያናችንን አስብ። አሜን። ጌታ ሆይ ስራን አልሰራንም። ምድራችን እየጠፋች፣ ጠላት 24 ሰዓት ተግቶ በጥፋት እየተጋ እየሰራ እኛን ጌታዊ ለደህንነት ጌታዊ ለምስራች ቃል ተኝተናል። ጌታዊ ብዙዎች ያለ ተስፋ እየኖሩ ቀን ጨንቦባቸው ሰማይ ተደፍቶባቸው! ጌታዊ መጽናናትን እየፈለጉ እኛ ግን ተሰውረናል፣ በጉርጓድ ውስጥ ነው ያለነው፣ እንደ ጌዴውን ተደብቀናል! አሁን ግን መውጣት እንፈልጋለን። አሜን አሜን። ጌታ ሆይ የቢዚነት መንፈስ ተጨናውቶን እየጠፉላሉ፣ አልደረስንም። አሁን ግን አድርሰን አሜን። ጌታ ሆይ ቀን ሳለ መስራት የሚገባንን እንድንሰራ እርዳ። አመታቶች ድንገት መጥተው ድቅን ብለው አንድ እርምጃ እንኳን ዳንራበት ሳያደርጉ ዛሬ በሰጠን እድል፣ በጨመርክን እድሜ፣ በሰጠህን ምረት ጌታዊ ልንሰራ እንውጣ፣ እንቁም፣ ታምነን እንሰማራ። ምድር ተተረማምሳለች! አምሳለች ሀይባ ያታ እረኛታ ይህ በዚህ ነው ያበዛ ነው ሚላ ጠፍቶ ለመንግስታት እንደ ኤልያስ ያለ ገሳጭ ጠፍቶ እንደ ሙሴ ያለ ህዝቡን በርራዬ የሚመራ ጠፍቶ ህዝብ መረን ወጣ። አረው አረ ጌታ ሆይ ራስ በን ራስ በን፣ ብዙዎች በሰቆቃ ውስጥ ናቸው። ኢየሱስ አንተ እኮ የሞትከው ለሕዝብ ነው። አንተ እኮ የሞትከው ለነብሳት ነው። ለሕንፃ እንኳን ሞትከው፣ ገንዘባችን ለሕንፃ ስራ ይውላል። ነብሳት እየሞቱ ነው፣ እየተራቡ ነው። መጠለያተው በሜዳ ወድቀዋል። ማነው ለዚህ የሚጮኸው? ማነው ለዚህ ቢሰራው፣ ማነው ይሄን ቢነብለው፣ ለዚህ ስራ ቢነሳው ማነው? እርስ በርስ እየተያየን ነው። ከሌላ ስፍራ መዳን እየጠበቅን ነው። ኖ ጌታ ሆይ መዲና መዳን ከሌላ ስፍራ አንሻ። መዳን በዚህ ስፍራ ይሁን፣ ለብዙዎች ረፍት በዚህ ስፍራ ይሁን። አሜን ጌታ ሆይ ባቃችንን ቅደደው። ኧረ ጌታ ሆይ አዚማችንን አንሳ። በኢየሱስ ስም አዚም ይነሳ። በኢየሱስ ስም አዚም ይነሳ። እርስ በእርስ መተያየት ይብቃ። ቀና ማለት ይሁንልን። ሁሉ በሁሉ በሆንከው ሁሉን ቻይ በሆንከው ኤልሻዳይ አምላክ መታመን ይሁን። ደም በዳም ባይኖር ሸለቆን ይሞላል ማለት ባአ በተግባር ይሁን። አሜን። አምላካችን ቃል የታመነ ነው። እንደ ተሳለ ሰይፍ ነው፣ በሁለት በኩል የሚቆራርጥ ጅማትን እና ጥንትን የሚለይ ሕይወት ሰጪ ከመቃብር እንኳን የሚያወጣ ኃይል ያለው ቃል ነው። ቃል ለምንድን ነው ኃይልህን ጌታ ሆይ የናቅ ነው። ለምንድን ነው ኃይል ብዙ ሆኖ የዋሸ ነው ጠላት ዋሸኛም፣ ዋሸን ይቅር በለን። አሜን። አሁን ግን ተራራውን አጢሰን እንድትመጣ። አሜን። አሁን ግን ኢየሱስ ሰማይን ዝቅ አድርገን እድትወድ እንፈልጋለን። አሜን። አሁን ባሪያ ተናገረ ምድር ምትናዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ፣ እኔ ግን ክፉን አልፈራም አለ የታመነው። ስለሚያውቅ አምላኩ ስለሚያውቅ እንዲህ አለ። እኛም ከባሪያ ጋር ተስማምተን ይህን ቃል እንላለን፣ በልበ ሙሉነት እንለዋለን፣ በተግባርም እንሄድበታለን። ስረዳን ዘንድ እንማጸራለን ምድር የምትፈወስ አትመስልም።